አንተ ገንዘብ ሰጣለሁ ወይም አልሰጥም ስላልክ አባቴ ይሞታል ማለት አይደለም። ጥሩ፣ አንቺ የሚሻልሽን ታውቂያለሽ። አንተ ያልከኝን ሰምቼ አባቴ ራሱን ከሚያጠፋ በሽታው ቢገለው ይሻለኛል። አሮን የሀናን ደካማ ጎን እንግዲህ ተጠቅሞ አባትሽን ላሳክምልሽ እያለ መግቢያ መውጫ ሲያሳጣት ከቆየ በኋላ እንግዲህ ሀናም አባቷን ወደ ሐኪም ቤት ይዛ በሄደችበት ሰዓት የአባቷ በሽታ ከቀን ወደ ቀን እየጨመረ እንደሆና በትንሹ እስከ 300 ሺህ ብር እንደሚያስፈልጋት ተነገራት። ሀና እንግዲህ ከደሴ ወደ አዲስ አበባ የመጣችው አባቴን ለምኜ አላሳክምም ሰርቼ ነው ማሳከም የምፈልገው ብላ ስላሰበኝ፣ ታዲያ አዲስ አበባ ከገባች በኋላ በተማረችበት ሙያ ስራ ስላጣች ዝቅ ብላ እሶቤት ተከራይ ሰው ቤት ገብታ አባቷን አንድ ክላስ ቤት ተከራይታ እዛ እያኖረች እንግዲህ ቀን ሰርታ ማታ ወደ ቤቷ ትሄዳለች። ታዲያ ይህም ባለበት እንዲህም ባለበት ሰዓት አሮን የሚባለው ልጅ እንግዲህ የምሰራበት ቤት በመምጣት ስትወጣ ስትገባ አባትሽን ላግዝሽ ላሳክምልሽ እያለ ሲላት፣ እሷ ግን ፍቃደኛ አልነበረችም። ታዲያ ሐኪም ቤት ሂዳ ከሶስት መቶ ሺ ብር ያስፈልጋል ስለዋሏት፣ ይች ልጅ ደግሞ ይሄ አቅሙ ስላልነበራት እሷ እየጠበቀቸው በእርዳታ መልክ ነበር። ታዲያ አሮን ደግሞ ሶስት መቶ ሺ ብር ለእኔ ምንም ማለት አይደለም፣ ነገር ግን አንቺ አባትሽ ከታከመው በኋላ ላገባሽ እፈልጋለሁ የሚል ጥያቄ አቀረበላት። ሀና ደሞ እንግዲህ እኔ ለጽርቅ ብለህ እንደሆን እንጂ ልታገባይ ከሆነ እንደዚህ አይነት አልፈልግም ብትለውም፣ አሮን ግን አጠያየቁ በጣም ጅል ነበር። ምክንያቱም እሺ ለአንድ ቀን ምሽት አብሬሽ ላምሽ ነበር ያላት። ነገር ግን ሀና እኔ ክብሬን ዝቅ አድርጌ አባቴን ከማሳክም ቢሞት ይሻላል ብላ እንግዲህ ጥላው ሄዳለች። እንዲሁም ደግሞ ሰላም እንግዲህ ለአሮን የፍቅር ጥያቄ አቅርባለታለይ እንደምትወደው እንደምታፈቅረው ደግማ ደጋግማ እየ እያወራችሁ ነገር ግን እሱ ደግሞ ሀና ምንም አይነት የፍቅር ጓደኛ ከአሁን በፊት ስላልነበራት ስላወቀ ከሀና ጋር ጊዜ ማሳለፍ ስለፈለገ ብቻ እንግዲህ የሰላምን የፍቅር ጥያቄ ሊቀበላት አልቻለም። ኖላዊ ድራማ ክፍል አስራ አንድን እንዴት አያችሁት? ኖላዊ ድራማ እንግዲህ ከቀን ወደ ቀን አጓጊና ልብ አንጠጣቂ የሆነ የመጣ ድራማ ነው። እንግዲህ ሀኒ ከደሴ ስትመጣ አባቷን ለማሳከም ነው። አባቷ ደግሞ ሃናን ያገኛት የዛሬ አስራ ስድስት አመት በአክሱም ጽዮን አካባቢ ነበረ። ታዲያ ሃና የምትሰራበት ቤት ደግሞ የዛሬ አስራ ስድስት አመት ልጃቸው ጠፍታት እናት እየፈለገ ባለችበት ሰዓት ነው። እንግዲህ የምትሰራበት ቤትም ለሀና በጣም ክፉዎች ነበሩ። እኔ ግን በጣም በቃ አሳስቡኝ የነበረው የሰላም እናት ወደ ካናዳ ስለሄደች ምናልባትም ከዛ ቤት ያባረሯታል ብዬ ነበረ እየጠበቅኩ ያለሁት። ምክንያቱም ሰላም ለሷ ጥሩ ስላልነበረ። አሁን ላይ ግን ሰላም ተቀይራ ሀናን ምንነሽ? ነው የከፋሽ? ችግርሽ ምንድን ነው እያለች ስጠይቃት በጣም ነው ደስ ያለ ማለት ነው። እንግዲህ ሀና ማለት የነ ሰላም እህት ናት። ነገር ግን እነ ሀና እነ ሰላም ምንም የሚያውቁት ታሪክ አልነበራቸውም። ብቻ ኖላዊ ድራማ እጅግ በጣም ደስ የሚል አስተማሪ ማጣት የሰው ፊት አንገት ያስደፋል። ማጣት በጣም ከባድ ነው እና ብቻ በአጠቃላይ ኖላዊ ድራማ እጅግ በጣም ደስ የሚልና አስተማሪ የሆነ ድራማ ነው። እንግዲህ ሀና እኔ አባቴ ለምኜ ማሳከም አልፈልግም ብዬ እንጂ እኔ ለምኜ ባሳክም የደሴ ሕዝብ ቸር ነው እንኳን አባቴ ሌላ ይተርፋሉ ግን እኔ ሰርቼ አባቴን ባሳክም ብዬ ነው ወደዚህ የመጣሁት፣ ብላለች እናም አባቴን ካሳከምከ በኋላ ወደ ደሴ እንደምትመለስ ስትነግረው፣ እንግዲህ ምናሴ ደግሞ በጣም ስለሚወዳት እንደ እህቱ ስላያት በጣም ከፍቶት ነበር። ታዲያ ግን አልተሳካ